እሷ ካለ ፍቃዷ ባሏ ኢንሲስት ቢያደርግም እንድትሰጠው ቢጠይቅም ቢያስገድዳትም መደፈር ብለን ነው የምንይዘው። አዎ፣ ትዳር ውስጥም ማለት ነው። ጤነኛ የሆነ የወሲብ ግንኙነትን የሚያቅሰው ይሄ ነገር ልክ ነው ብሎ እንደዚህ አይነት ኮመንት። ማለት እሱን ማን ነው የሚያስተምረው? ማህበረሰብ ነው የሚያስተምረው። እቤትስ ቤት ያሉት አባትና እናትስ? እኮ ማህበረሰብ የምልህ እናት አባት፣ ከቤት ነው የሚጀምረው ብዬ ነው ስ እሺ ትዳር ነው። ለምንድን ነው አንቺ ሬፕ ማደርግሽ? አንቺ ደግሞ እኔን ለመከልከል ምን አስፈልገው? ሴክስ አለመጣጣምና ማሪታል ሬፕ የሚገናኙ ቶፒኮች አይደሉም። በደንብ ይገናኛሉ። በፍጹም አይገናኙም። ይገናኛሉ። ላስረዳሽ። መጽሐፍ ቅዱስን ያመጣው አንተ ነህ አይደል? ስለዚህ ደረትን ነፍተ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው ያልከለው ባይ ዘ ዌይ። ኦኬ ሶ ሁሉም ነገር ከመድፈር ጋር እያያዝነው ስለሆነ ስለ አስገድዶ መድፈር ጥቃት ነው እያወራ ያለ ነው። ኦፍ ኮርስ ሁሉም ነገር ከመድፈር ጋር እያያዛል። የኛ ወላጆች ትዳራቸው የሰመረ እንዲሆን ያደረገው ነገር ቢኖር 70% ቱ ትዕግስቱ ከሴቷ ሲመጣ ነው። በሁሉም ነገር ስለምችለው ነው ሴቷ። አልፈልግም ባለችበት ሰዓት እንኳን ቢያስገድዳት በቃ ሺ ምን ይሆናል ባሌነህ በማለት ነው እንጂ ያዙኝ ልቀቁኝ ብትል እንኳን ራሱ ምን ላይ ሊያደርሳት እንደሚችል ታውቃለች። መደፈር የሚለውን ቃል ለትዳር አይመጥ ነው፣ በጭራሽ የወረደ ቃል ነው። መደፈር ትዳር ውስጥ ልንጠቀምበት አይገባም። ሄዶ ቺት ማድረግ ነው። ሄዶ ቺት ማረግም አንዴ ኦኬ፣ አልገባኝም። ይሄ መድፈር የሚለውን ቃል ደጋግመች ስለተጠቀምሽ እኔ እኔም ወደ ቺት የሚለውን ነገር ልምጣለሽ። ለምን እሷን ሰውነቷን ፕሮቫይድ ማድረግ ማችል ከሆነ ለሱ ፕሮቫይድ እስክታደርግ ድረስ መፍትሄ ይፈልጉ መጠበቅ ማይችል ከሆነ በባሏ ህግ መገዛት አለባት ይላል። የሆነ ነገር ክላሪፋይ ላድርግ። አደለ፣ የጠየኩት ሌላ እየተመለሰ ያለው ሌላ። ስራ ውሎ የወጣ ወንድ እንዴት ነው አብሮሽ ኩሽና ገብቶ የሚር መጠመጠው የሚር መጠመጠም ቃል እስኪ ኤክስፕሌን አድርግልኝ ዊዝ ፕሌዠር ዋይ ትራንስ እንትኖች ፌሚኒዝም ይደግፋሉ የሚለውን ሀሳብ ነው የአገናኘው ከትራንስ ጋር ትራንስ ማለት እኮ ድራይፍ ተደርጎ የመጣ ነገር ነው አይደለ እያልሽኝ አለሽ አሁን የተናገርሽውን ነገር ነው ድራይፍ ተደርጎ የመጣ ነገር ነው ያልሽኝ አለ ምኑ ነው ድራይፍ ተደርጎ የመጣ አሁን የተናገርሽውን ነገር ምኑ ጀንደር ቤዝን ምናምን ያልሽኝ ነገር ጀንደር ሮል አው ጀንደር ሮል ነው ድራይቭ ተደርጎ የመጣው። ሴክሲዝም፣ እሺ። እኔ አይ ቲንክ ዲማንድ የማደርገው ነገር በሙሉ መስጠት የምችለው ነገር ነው ብዬ አስባለሁ። ርህራሄነት፣ ሰብአዊነት፣ ክብር፣ ፍቅር፣ መግባባቱን እነዚህ እነዚህ ነገሮች መስጠት የምችለው ነገር ነው። ስለዚህ ዲማንድ አደርገዋለሁ ኤክስፔክት አደርገዋለሁ ከሚመጣውም ሰው ማቅረብ ስለምችል ያንን ማለት ነው። ሞስትሊ በእድሜ ሴቷ የምትበልጥ ከሆነች ሀይ ዲቮርስ ሬት አለው። ማን ያለው? ይክን ጎ ቼክ ት ምን ላይ? ጉግል ላይ። እሺ። ስለ ቫሊዴሽን ሲከር እንደሆንኩኝ አስተሳሰብ የዘቀጠ እንደሆነ ምንድን ነው የሆነ ነገር የምናምን መንፈስ የመዘባረቅ መንፈስ ነው ምናምን ያለባቸው ብለህ ስትናገር፣ የዝብርቅ መንፈስ ብለ ስትል፣ እነዚህ እነዚህ ነገሮች ምርቃቶች አይደሉም ስድብ ናቸው።

ናና ምግብህን፣ ባልና ሚስት አንድ ላይ ስራ ይስሩ ቤት ውስጥ አለቀ።